ሰላም የኔ ውዶች እንዴት ናቸው? ዛሬ ደሞ ጸብ በግሩፕ ነው። ጋይስ ኦ ማይ ጋድ ዳኒ ተወጣጠረ፣ ተወጣጠረ። ጃኬት ታ ታ ታው ዳኒ ታው፣ ተረጋጋ። እኔማ ማ ጃኬቱ ወለቀ። ስ ያደረገው ቡራ ላይ ሄዶ ሊከመርበት ነው ብዬ። እሱማ ሊከመርበት ነበር ያሰበ፣ ግን ምን ዋጋ አለው? ምን ዋጋ አለው? ዳኒ በጣም ነው ያሳዘንኩኝ። አይ ዛሬ እኔ አቅም ቢኖረኝ እንደ ቁመት አውስ ነበር። ቁመት የት ድረስ የት ድረስ ብሩኬ ብሮኬ ተጎንብሶ ነው እያየያል። ወይኔ እናቴ ዛሬ እንዴት እንደ ሳኩኝ ዳኒ ማለት ነው። ተንጠንጥሎ ታኮ ጫማ ለብሰ መምጣት ነበረብኝ። ዳኒ ሻ እንደ ቡራ ሊመታው ተወጣጠረ ተወጣጠረ፣ ግን ቁመት የለምና ብሩኬ አጣጥፎ ጣለ። ወይኔ ጉዴ ፈላ። ወይ ዳኒ ወይ ዳኒ ሌላ ፈር በበላው ቁመት እንደው ባውሴ ይሻለ ነበረ። አይ ቡራ ጠቀለለው ኮ እናንተ፣ ምን ይሻለናል? ለማንኛውም ሐይሚና ሚና ብሩኬም እንግዲህ የና አብረሽን ስታይል ሊከተሉ ትንሽ ነው የቀራቸው። ልንጠላችሁ ትንሽ ቀርቶናል። ለማንኛውም ይሄ ስታይላችሁ አልተመቸንም። ኧረ ብሩኬ በማርያም በማርያም፣ ወይ ወይ፣ እንደዚህ አይነት ስራ አያምርባችሁም። በቃ እናንተ ጋር ጭራሽ የማይሄድ ስራ ነው። በቃ እኛ የምናውቃችሁ እንደዚህ አይደለም። በማስታረቅ ፍቅር በመስጠት ምናምን እንጂ እንደዚህ በጭቅጭቅ፣ በንዝንዝ፣ በድብድብ በተአምር አናውቃችሁም። ሰሞኑን በቃ ተያይዛችሁታል ነው የምላችሁ። ሃይሚና ሶሲ፣ ዳኒና ቡራ ተያይዘውታል ድብድቡን። ኦ ማይ ጋድ። በእርግጥ ተመልካች የሚወደው ይሄን ነው፣ ግን ስራ ነው በቃ ምንም ጥያቄ የለውም። ነገር ግን እንደዚህ አትውረዱ። ዳኒ እንዲህ ያለ አቅምህ አንተ ተወጥ ጠርግብኮ ኦ ማይ ጋድ ኦ ማይ ጋድ አሳዘንኩኝ፣ በእውነት እታች ድንጋይ ነገር ኮርሲ ነገር። እኔማ ባደርግል ይሻለኝ ነበር፣ ያው ላግዝ ፈልጌ ሳይሆን አሳዘንኩኝ። ተንጠራርተ ወገብ ተቆረጠ ኮ ወንድማለም። አይ አይ ዳኒሻ፣ አይ ምስኪን። እንደዚህ በጣም አጭር እንዴ? ለካ ዛሬ አድን እንዴ? ብድን ቢያየው ሶሲ እንዴት ነው ከዳኒ ጋር? ቆይ ነገሩ ሰውኩ በፊዚካሉ እናንተ አይነካ ምን? እኔ ኮ በጣም ኖረኛ ሴት ነኝ ጉዳይ ሰማይ ስነ ስርዓት ያዥ ማለት ቁመቱ አስቆኝ እኮ ነው ቁመት ይዞ ሊማታ ሲወጣጠር ዳኒ ምን አለ እንዳቅም ብታደር ልልፈልጌ ነው። ከዛ ውጭ ያው ሶሲ ቆንጆ ናት በነገራችን ላይ እና ሶሲ ደግሞ መጀመሪያ ስትመጣ ረብስ አንፈገግተው አይጣልብሽ ቡራን ስታየው ኦ ማይ ጋድ ይቺ ልጅማ ከጅለዋለች፣ ከጅለዋለች እንዴ እና ሶሲ ደሞ አንቺ ምን ሼ ነው ቀልድ ቀልድ ቀልድ ነገር ነው። ህይወትሽ ሁሉ ቀልድ ነው መሰል ዝምብላት ትሰቃለች። ወይኔ ጉዴ እንደ ጅል ያደርጋታል። እንዲ መስቀው ነገርስ ምን ሼ ነው መስቂው? እንደ ተረጋይ ቆፍጠን በያ ተሰቃለች። ስትሰቅ ደግሞ ዳኒ ይናደዳል በጣም። በንቀት አይነ ነው የምታየው በነገራችን ላይ ዳኒን ማለት ነው። እንደ ባል አትፈራውም። በቃ ትላለች፣ ትቀልድበታለች። ሀይሚ እኮ በጣም ነው የምትፈራው። አያችሁት ከዳኒ ጋር እንትን ሲል ፊቷን እንዲ ፍርጥ ትብላለች፣ እሱን ሊመተው ነው ብላ ሶሲ ደግሞ ማለት ዳኒ እንደምን የማታየው በቃ፣ እንደምኗ እንደምኗ ነው እንደ በቃ ነቅ ነው የምታደርገው። እናላችሁ ሄሉ ጠፍታለች። እናንተ የኔ ውድ የኔ ማር ነገ መጣበታለሁ፣ በሄሎ ጉዳይ ግን እቺ ሰይጣን የሆነች የቢኒ ህት ማለት ነው የእህት ምቀኛ ቅንቅናን አግቢ ውስኪ ራስሽ። እንግዲህ ቤቱንም ለቀለሽ ሄደች፣ የታባሽ እንደምታገኛት። ቤቷ እየሄደች እየረበሽቻት፣ ቤቷን ለቃ ጠፋች። ማርኬ በጣም አሳዝኖኛል። የኔ ወንድም ቸኮሌት ፍቅረኛዋል ይዛ አልመጣችም። እች ተንከሴ ስልባቦት በስማ እነሱማ፣ በጣም ተናድጃለሁ፣ ግን ነገ ሰራበታለሁ። አሁን ዘና እንበሉ። ሄሉ ምንም አትሆንም፣ ቤት ቀይራ ነው። በቃ ዝም በሉ እናንተ፣ ምንም አትሆንም። ምንም አታደርጋትም። ቤቷን ቀየረች። በቃ ካላስ፣ የኔ ቆንጆ እንኳን ቀየርሽ፣ እቺ ጨቡዴ እየመጣች ስለምትረብሽሽ። ሶ ወደ ነሀይሚ ጉዳይ ከመመለስ የበፊት ለምን ሰላም አለላችሁም ይህኒ ውዶች፣ እንዴት ናችሁ? ባካችሁ ደህና ናችሁ? ልኛ አለው። እግዚአብሔር ይመስገን በጣም ደህና ነኝ። እንዳልኳችሁ ነው። ዛሬ ማታ ይመጣሉ ብያችሁ ነበር፣ ይኸው መጡ። ከዛ በፊት ግን ከጨዋታው በፊት ሰዎች ከላይ ብታደርጉስ አድርጉ የኔ ማሮች፣ አስተያየትም መስጠት ትችላላችሁ፣ መሳደብ ትችላላችሁ፣ ማድነቅ ትችላላችሁ፣ መሳቅ ትችላላችሁ። ብቻ ፈታ ማለት ብቻ ይቻላል። እኛ ቤት ሶ ብሎክ አትደረጉም። አትደረጉም እንዴ ብትሳደቡ እራሱ ራሱ አትቦልኩም። መቃጠል አለባችሁ። መጠሉኝ ሰዎች፣ ምትወዱኝ ደግሞ ፈታ በሉልኝ። ሶ ዛሬ እንግዲህ ጭቅጭቁ ቀጥሏል። ጦርነቱ ተከፍቷል። ሶስተኛው የዓለም ጦርነት ዳኒና ሀይሚ በአንድ ሳይድ ናቸው። ሶሲና ቡራ በአንድ ሳይድ ናቸው። ችግሩ ምንድነው? አትሎም ዳኛ የለውም። አይ ሙሽክላ ከቢር ዳኛ የለውም፣ የሚጫወቱበት ሜዳ ላይ እንዴት ጋይስ፣ ጦርነት እኮ ያለ መሪ አይሆንም። ዳኛ መሀል ላይ መኖር ነበረበት። ያለ ዳኛ ነው ጦርነቱን የጀመሩት። አሁን ያለ ገላጋይ ዳኒን ገደሉት ገደሉት። ዛሬ ሀይሚ ትሻላለች፣ ከሁሉም ረጋ ብላ ማለት ነው። ንዴቷ ሁሉ ለቋታል፣ ብረድ ብላለች። እያቃጠለች ስለሆነ ሶሲን ሶሲ እየተቃጠለች ስለሆነ ሀይሚ ዛሬ ተረጋግታለች። ከሁሉም ትልቅ ሰው ሆነሻል ሀይሚ፣ የኔ ቸኮላታ ምንም ነገር አልተናገረችም። ነገር ግን በሁለቱ ጎረምሶች መሀል ያለው ጦርነት ተባብሶ ቀጥሏል። ኦ ማይ ጋድ ኦ ማይ ጋድ! ዳኒ በተለይ ተወጣጠረ መሳሪያ ሳትይዝ እንዴት አንተ ልትደባደብ ትሄዳለህ? መሳሪያ ማለት ቁመት መኖር አለበት። ቡራን ጭንቅላቱን እከረብታለሁ በቴስታ ብሎ እንዴት ይድረስበት? ቢንጠራራ ጠራራ ቢንጠራራ ምንም ሊደርስበት አልቻለም። እኔ ማሳዘኔ ወይኔ ዳኒ አይዞህ ወንድሜ አይዞህ እያልኩ ነበር። እኔ ማ ከታች ኩርሲ ነገርም ባደርግ ላጠገብ በሆን። ሶሲ ምን አለ፣ እንደዚህ ብታንጣጠጥዩ በእጅሽ ይዘሽ ብድግ ብታደርጊው እኮ ቡራ ራሱ ላይ ይደርሱ፣ ቢያንስ በኩርኩም እንኳን ይለው ነበር ብሩኬ ራሱን እንደምንም አላየው፣ አንተ ምናምን እያለ ገፈትረዋል። እና ዳኒ ተወጣጠርክ፣ ምን ሆነ ነው እንዴት? ሰው እኮ በመወጣጠር አይደለም በጉራ አይደለም። ልብ ይላል። እንደገና ብሩኬ ጠቅለል አድርጎ እግሩ ስር ነው የሚያርግ። ይቅርታ አድርግልኝ። እና ዳኒ ባት ዱላ ባትጀምር ጥሩ ነው። ምክንያቱም ከቡራ ጋር እንዴት ነው የምትደባደቡት? ቁመት ያላቸው ሰዎች በነገራችን ላይ ጠቅለል አድርገው የሚደፏችሁ፣ እውነቴን ነው። ቁመት ያለው ሰው ትንሽ መሆኑ ምናምን አትዩና ቡራኩ ሸበላ ነው። በእውነት ኦ ግብዳዬ ነገር ና ሸበላ አትበይ ደግሞ ብላችሁኛለካ። ኦኬ እሻለልም። ለማንኛውም ዳኒ ኒ ማጃኬ ሰን ሲያወልቀው ምንድን ነው እንደዚህ የሚወጣጠረው? ሄልች እናንተ ስን እኔማ ካራቲ ሊሰራ ነው ስፖርት ሊሰራ ነው ብዬ ነበረ። የደነገጡ ድንጉጥ ያልጉት ና አይ ዳኒ እኔ በጣም ነው ያሳካኝ። ለማንኛውም ለሀይሚ እየተከራከራል። በቃ ስራ ነው የምር ስራ ነው። ዝም ብላችሁ አትናደዱ፣ የምር በደንብ እየሰሩ ነው። በግሩፕ ግን ድብድብ የሌለው ብታደርጉ ጥሩ ነው። ደግሞ መጨረሻ ላይ እኮ በጣም ተደባደቡ። ምንትዛ ትዛ ላይ መሰላችሁ አንድ ጊዜ ዳኒ እና ብረሽ የተደባደቡበት ይህ ቪዲዮ ትዝዛ ላይ እንደነሱ እየሰሩ ነው እንደ እነዚህ ልጆች ብዬ ጠረጠርኩና፣ ብሩኬ ወይኔ ጉዴ፣ ዳኒ እንደሆነ ሆስፒታል ገባ ይሆን እናንተ? ከርብቶ ከርብቶ ለቆት ይሆን? አላስተረፈውም እኮ አላስተረፈውም። ወይኔ ጉዴ ወይኔ ጉዴ። አይ ዳኒ፣ አይሶሲ አንቺ ተንከሲስ፣ እንደ ቁመሽ ባልሽን ታስደበድበዋልሽ። ከቡራ ጋር ተለጥፈ፣ ቡራ ሲከራከርላ ደስ ይላታል። ከብሩኬ ጋር ሆና ትገለፍጠዋለች ባሏን ረ በፈጠረሽ በፈጠረሽ እኔ እናት የሚታረቅ ሰው እንደዚ አይደለም ረ ልጅቷ ብሩኬን ትፈልገዋለች እውነቴን ነው ስትመጣ የነበራት ደስታ እንደው ፈገግታው ብታዩ ኦ ማይ ጋድ ዳኒ ይመጣል ሲላት ከፋት እዩ እንግዲህ ከፋት ከብሩኬ ጋር ፈታ ዘናል ልትል ነበር የመጣቸውና ለማንኛውም ብሩኬ እንግዲህ ከዚህ በኋላ እጄ የለበትም ብሏል አዎ ራሳቸው ከተዋደዱ በኋላ ደግሞ ከዛ ወጪ ደግሞ ምንድን ነው እና ሃይሚ ሁሉም ብቻ ብሩኬ እንደ አስተራቂ ሆኖ መጥቶ ግን ዋና ተፋላሚ ነው የሆነ ሰው። እነዚህ ሰዎች እርስ በርሳቸው አይታረቁ ለመጠበቅ መታረቅ ከፈለጋችሁ አንድ ዳኛ ማህደ መኖር አለበት፣ ወይ ፍጹም ወይም ደግሞ የቡራ ወንድሞች ወይም የዳኒ ጓደኞች አስታርቋቸው። ፕሊስ እነዚህ ሰዎች ሳይጋደሉ ተቀጣቅጠው። እኔ ተጋደሉ እኮ ብሩኬ፣ አሁን ዳኒን አስተርፎታል ብላችሁ ነው ያችን የቀረች ጥርሱን አረጋግፎ ጥሎት ነው የሚሆነው። አይድዴ አይ ብሩኬ እንደው ጦስ ሆነብህ። ብሄ ልጅ እኮ እንዶ ሳይው እየተንጠራራ ነው እየተንጠራራ ነው። አልደርስ ብብሎ ነው እንጂ እንዲው ጥርስ ዲል ነበር። እውነቴ ነው። ብሩኬ አላየሁም። አንተ አንተ ልብ አላልከው፣ ምን የማያየሁት ነበር። እየሰነዘረ እየሰነዘረ ነበር። እየተንጠራራ ከዛ መጨረሻ ላይ ጃኬቱን ከበደው መሰል፣ ቁመቱ ላላንጠራራዋለና ጃኬቱን ወለቅ አረገና፣ ብሩኬ ሊከረብተው ነው ብዬ ድንጎጥ ስል ብሩኬ ስብርብር አድቦ ግሩ ስር እኔን አፈር በበላውልህ። አየ ለማንኛውም ፈታ በሉበት፣ የምር ስራ እየሰሩ ነው። በቃ ስራ ነው የሚሰሩት። አትናደዱ የኔ ውዶች፣ አትናደዱ። እንደ የቲዩ ባህሪ ነው አታቁም። እንደ የቲዩ ባህሪ ፈታ እያሉ ነው። በቃ ፈታ ያርጉና። እኔ ቺ ቦብሷ ዳኒ በተለይ ሲንጠራራ እንዴት እንደሳቁ ኦ ማይ ጋድ! ኦ ማይ ጋድ! ሰው እንዴት አቅሙን አይቶ አይኖርም እንዴ? ብሩክ በኩርኩም ካላልኩ ብሎ ቁመት የሌለው ሰው እንዴት ይድረስበት? እዳ ገባን እኮ። እኔማ አጠገቡ እንዲ ነበር፣ እግሩን ይዤ ላይ ወደ ላይ ከፍ አረገውና እንዲደርስበት። ሶሲ ለምን አታግዥው? እንደ ብቻ ፈታ ብዬበታለሁ።